አልበርት አንስታይን በዩኒቨርሲቲዎችና በየምርምር ተቋም እየዞረ ስለ ታዋቂው አንጻራዊ ቲዮሪ ሌክቸር ሲሰጥ ሁሌም አብሮት የሚሄድ የትራንስፖርት አገልግሎት የሚሰጠው የታክሲ ሾፌር ካር ድራይቨር ነበረው። ሾፌሩ አንስታይን ሌክቸር ሲሰጥ በተደጋጋሚ ሰዎች በተመስጦ ሲያዳምጡ በማየቱ እሱም በትኩረትና በተመስጦ እየተከታተለ ከሞላ ጎደል ጽንሰ ሀሳቡ በሚገባ ገብቶታል። አንድ ምሽት የተለመደውን ሌክቸር እንዲሰጥ አንስታይን ይዞት እየሄደ ሳለ በአጋጣሚ አንስታይን ይታመማል። ሾፌሩም እንመለስና ወደ ሆስፒታል ልውሰደ ቢለው አንስታይንም በፍጹም አይሆንም፣ ባይሆን ሌክቸሩን ከሰጠው በኋላ ወደ ሕክምና ሄዳለሁ ብሎ እምቢ አለው። በዚህ ጊዜ ሾፌሩም ይህን ያህል ጊዜ አብረን ስንውል የምታስተምረውን ሌክቸሮች ከመከታተል ብዛት ሀሳቡ በሚገባ ስለገባኝ አንተን ተክቼ መስጠት ስለምችል አንተ አረፍ በልና እኔ ሌክቸሩ ልስጣቸው፣ ይለዋል። አነስታይንም በዚያ ምሽት ሌክቸሩን በሚሰጥበት ቦታ በስም እንጂ ማንም በአካል እንደማያውቀው በማውቁ በሾፌሩ ሀሳብ ተስማማና ወደ ክፍሉ ገብቶ ጥጉን ይዞ ተቀመጠ። ሾፌሩም ራሱን አነስታይን ነኝ ብሎ በማስተዋወቅ ወደ ሌክቸሩ ገባም ጥሩ ም አድርጎ አስተምሮ ጨረሰ። ተሰብሳቢውና የሳይንስ ተማሪዎቹ መርካታቸውን በጭብጨባ ገለጹ። እሱም አመስግኖ ተሰናብቶ ሊወጣ ሲል አንድ ፕሮፌሰር ቀረብ ብሎ ፈታኝ የሆነ ነገር ግን ሆን ብሎ ለማሳጣት የፊዚክስ ጥያቄ ጠየቀው። ሾፌሩም ምንም ሳይደናገጥ ጥቂት አሰብ ባረገና ይሄኮ በጣም ቀላል ጥያቄ ነው፣ በእርግጠኝነት ሾፌሬን ብጠይቀው በአጥጋቢ መልኩ አብራርቶ ይመልስልሃል በማለት በኩራት ለፕሮፌሰሩ መለሰለት። ፕሮፌሰሩም ጥግ ላይ ተኮራምቶ የተቀመጠውን ሾፌር በንቀትና ፌዝ በተቀላቀለበት መልኩ ቢጠይቀውም ሾፌሩ አነስታይን ማለት ነው ከበቂ በላይ ሰፋ ባለ መልኩ አብራርቶ መለሰለት። ፕሮፌሰሩም በጣም በመደናገጥና በመሸማቀቅ ጭንቅላቱን ደፍቶ በአግራሞት ምንም ነገር ሳይናገር ወጥቶ ሄደ። ቢያገኝም በማን አለብኝነት ራሱን አግዝፎና ሰቅሎ በማስቀመጥ ሌላውን ደግሞ አሳንሶ መመልከት ያልታሰበ ውርደት ውስጥ ሊከት ስለሚችል፣ ወዳጅ ሆይ ሰውን አትናቅ፣ ማንንም ቢሆን። ተመሳሳይ ሐሳብ ያላቸው መልእክቶች ቶሎ ቶሎ እንዲደርሳችሁ ንጋት ፔጃችንን ላይክ እንዲያደርጉ እንጠይቃለን። ሼር በማድረግም ለሌሎች ያደርሱ።